እንዴት ነህ? ደህና ነህ? በቀደም ያልሽን ልጅ እሱ ነው? ነብይ ልጅ አለኝ። ህፃን ልጅ የስድስት አመት ነብይ ነው። የት አለ? ቤት ነው ትቼ የመጣሁት። አባቱ ነው በጣም ነብይ ሄኖክ ብለው ነው ለአንቴ ነው። ነብይ ከነብያቶች ሲጸልይ ለአንቴ ነው መጀመሪያ የሚጀምረው። በጣም ነው የሚወደው። መቼ ታመጫለሽ? አመጣዋለሁ፣ አርብማ አመጣዋለሁ። ጸልይለታል። አሜን። እግዚአብሔር ሰው አስመልጥልኝ። አራ አው ለጂሽማ መልእክ ነገር አለ፣ ቪዲዮ ላይ ተለቅቆ በቃ የምፈራው ምንድን ነው? ጦንቃይም ያያ፣ ሼክም ያያ ወይ ጆጌታ። ምንድን ነው የሚሻለኝ? ረጋሚውም ያያልኮ እንዴ ነው ማረጎላለሁ። አደራ። አይ እግዚአብሔር ሰው የእውነት

ስሙ ኢትዮጵያ ውስጥ ነቢያትን አጠፋለሁ ስትል፣ ጭራሽ ህፃናትን ጠቢባን ያደርጋል። ፕሮቴክሽን ዘመኑን የሚጠብቀው ዘይት አፈስበታል። አንዳች ክፉ አይነካው፤ እንዲሁ በእግዚአብሔር ቤት ዘመኑ ያልቃል። ካታካማ የምድሪቱ ፈውስ ይሆናል። የምድሪቱ በረከት ይሆናል። ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትም ቀባሁት። አመፃ በሱ ላይ አይሰለጥንም፣ ክፉ ሰዎችም አይነኩትም። አፈስበታሉ፣ ይህን ዘይት በኢየሱስ ክርስቶስም አፈስበታል፣ ቀባሁት። በጌታ በኢየሱስ የተጠበቀ ይሁን ይሁን፣ አለ ይሁልን። እንግዲህ ዛሬ የኔን ማይክ ይዞ ነው ያገለገለዋል።

ስንት አመት ነው የስድስት ዓመት ነብይ ተነሳልን እንግዲህ እኮ የመንፈስ ቅዱስ ስጦታ ካልሆነ ይኸውልህ፣ ኢያሱን፣ ጎሊያድን፣ ዳጎንን እስቲና ና ወራንታ እሜ ትላለ ኢያሪኮንም ተናግር እንግዲህ ቺ ምድር ምን እንደምትሆን አስብ? እነዚህ ደግሞ የእኛን ነው። ቴን ታይምስ ሆኖ ነው የሚነሱት። የእኛ ረብሸኋል። አረ የእነዚህን ደግሞ ጠብቀው ወድሃለሁ። የእግዚአብሔር ሰው አይ ላቭ ዩ። ከፍ በልልኝ ጋድ ነቢያ አይደል የቤታችሁ ያለው የእግዚአብሔር ቅባት ካልሆነ ራሱ ዝም ብለህማ ይኩን ዘንድ እንዲህ እንደሱ እኳ አትልም በስድስት አትልም ዓመት አትልም ና አስትቁም ወይ ገና የሶስት ዓመት ልጅ እያለ ማለት ነው ያንተን ቪዲዮ አመጣሁን። እንደውም በዛ ሰዓት ትንሹን ልጄን ነፍሰ ጡር ነበረች እና እንደውም ስለ ቢሊግራም ያልከው ስብከት ነበረ እና በጣም አጽናናኝ። ምንም ብር አልነበረኝም በወቅቱ ሆስፒታል ገባን። አስዘጠኝ ብር ይዤ ማለት ነው፣ ስንወጣ አንድ ሺህ አራት መቶ ብር ይዤ እወጣ ተትረፍርፌ ማለት ነው ከሆስፒታል ከዛን። ያንተን ቪዲዮ በዩቲዩብ እያመጣው አሳያት ነበረ። ራዲካል ቼንጅ አመጣች እሷ ማለት ነው። ቤት ውስጥ በጣም መጸለይ ጀመር፣ እሱ ሲጀመር አፍ መፍቻው ጸሎቱ ከልጅነቱ ጀምሮ ማለት ነው። ከእሱ ጋር ነበር የምንጸልየው። ከዛም እሷ መጸለይ ጀመረች ቤት ውስጥ። መላክ መገለጥ ጀመረ፣ መላኮች መገለጥ ጀመሩ። ብዙ የመላክ አገልግሎት መሆን ጀመረ። ልክ እሱ የሶስት ዓመት ልጅ እያለ አንተ ታስተምር ነበረ ኢሳያስ አርባ አምስት ቁጥር ለት ላያል ከፊት ሄዳል ተራራን ደልዳል አደርጋለሁ የሚለው እሱን እየተናገረ እንደውም ቀድቼዋለሁ፣ እና ኤቪደንስ አለች እሱ የተናገረው እሱ ከአንተ ያልከውን ሰምቶ መናገር ጀመረ ከዛን የዛን ቀን አዲስ ቋንቋ መናገር ጀመረ። ልሳን ጀመረ። የዛን ቀን ቴሌቪዥን አይቶ ቴሌቪዥን ሳይሆን በስልክ በቪዲዮ የዩቲዩብ ቪዲዮ እሺ። የዛን ቀን በአዲስ ቋንቋ መናገር ጀመረ። እንደሁም ቀድቼው ይዤዋለሁ። አሁን በሶስት ዓመቱ ነው የምትለኝ። የሶስት ዓመት ልጅ ልሳን አወራ። ልሳን እና ከልጅነቱ ጀምሮ ይከታተል ለአንተ ለአንተ ደግሞ በጣም ነው የሚሰለዩ ለኢትዮጵያ ላቢ ለአንተ በጣም ይሰለዩ ከልጅነቱ ወዳችኋለሁ።